ቆይ ልነግራችሁ ሰላም ያለው ሰው በሉ ጨብላችሁ ሰላሙ የገባው ሰው ጨብላችሁ የገባው ሰው እስክበሉ ጨብላችሁ ያረፈ ሰው ነው። ትሞታለህ እየተባለ ይተኛል። መልአክ ህል መሰለው እስክበሉ እን መልአኩ እኮ ተደንቀዋል። አንተ ፔተር ስለው የስ ገባው የሆነ ነገር የእግዚአብሔር ሰላም የገባው ወልጨውላች ትሞታለህ እየተባለ ተውና፣ ስራ አጥተሽ ይሄ ወረቀት ምናምን የምትሉ ተው። አሁን የመጣው ሞዴርኒስቶም ተው። ትሞታለህ እየተባለ የእግዚአብሔር ሰላም የገባው ግን ያልገባው ስሆነ እንደገና፣ የእግዚአብሔር ሰላም የገባው ግን እንደገባው ያልገባው ኑሮው ጭንቀት ነው። ስራ ትባረራለህ፣ ከአሁን በኋላ ስራ የለም። ባልዋ ደግሞ ደሞ እፈታሽ አለው፣ ተጠንቀቂ ምናምን። ቃ እው ጭንቀት። ስማ፣ እስኪ ሰላም አለኝ። ይህ ሰላም የተሰራው በመስቀል ነው። እስኪ በመስቀል ነው። በሉጫ ሁላችሁ መስቀል፣ ሰላም አለኝ። እኔ በሉጫ ሁላችሁ። አይ ነው ሁላችሁ፣ ስለ ህይወቴ፣ ስለ ልጆቼ የታሰበ ነገር ስለማቀው የተነገረ ነገር ስለገባኝ እተኛለሁ እስኪ እተኛለሁ ወለጫ ብላች የስምንት ወር ፅንስ አለኝ ብላ ወደ አንድ እግዚአብሔር ሰው የመጣች ነገርኳችሁ በሙሉ ስምንት ወሩ ጽንስ ምን ነበር ካንሰር እንዲህ ብላ ወደ እግዚአብሔር ሰው ስትመጣ የእግዚአብሔር ሰው አያትና ሳቀ ይስቃት ለምን ስቀኛለህ አለችው አይ አልገባሽ እስካሁን ካንሰር ሆኖ አላት። አንድ ነገር ነግርሻ አላት። ዩ አር ሂልድ የሆነ ነገር በለኝ እንጂ ዩ አር ሂልድ። ቤቷ ስትሄድ በሽንት መልክ እያንዳንዱ እስኪ እረፍትና ሰላም የእምነት ውጤት ነው በሉ። ጭንቀት ያለማመን ውጤት ነው። ያለማረፍ፣ ያለመረጋጋት የእምነት መጉደል ምልክት ነው። እምነት ያለው ሰው ዕብራውያን አራት ነው የሚለው ካመናችሁና ካረፋችሁ በኋላ አይደል ያመነ ሰው እረፍቷል ሰላም ፊቱ ላይ ይነበባል ምን ሰላም ስትሰሙት ቤቱና ህይወቱ ላይ የሚሆን ነገር ያለው እኮ በጣም ክፉ ነገር ነው ፊቱ ግን ይነበባል ፋሚሊዎቹ እያንዳንዱ ቢሄዱ አሁን የብቻ አይበቀር ምዴ አም ጎይን ቱ ሚት ዘም አገ የገባው አገኛቸዋለሁ ዛ ነው ማለት ነው መኖሪያችን እኛ ዘላለማውያን ነን ይገባቸዋል ልቅሶ እና ጥቁር ልብስ መልበስ ያለብኝ እዚህ በህይወት ያሉ የሚጨፍሩ ናቸው። የገባው ያወቀስ አሁን የገባው ስልጮ ብላች ከገባ ከገባ ከገባ ከገባ የገባው ሰው በልጮ ብላች ጥቁር የሚለብስላቸው አሁን እዚህ ቦታ ያሉ ሰው አባትህ፣ እናትህ፣ ወንድምህ እህትህ በጌታ ይለሉ አሁን አልቅስላቸው። አሁን አሁን መሪር ሐዘን የመጨረሻ ሐዘን እነሱ ደግሞ እዛው በዚህ ያሉ ሲሞቱ ደሞ የመጨረሻ ሐዘን ማለት ነው እንጂ በጌታ ከሆኑ እስከ ወልጮ ብላችሁ እንደው ወዳው ይሁድልህ እዛው ይቆይልህ ሳይመለሱ ወደ ይሄ አይደለም ዋናው ነው እስከ የእግዚአብሔር ሰላም በሎ ብላችሁ ጮ ብላችሁ የእግዚአብሔር ሰላም እስከ እግዚአብሔር ሰላም በሎ በልቡ ያለው ሰው ወልጮ ብላችሁ አይናወጥም የገዛ ራሱ ሰላም ያለው ግን አንድ ቀን ይወሰዳል እናቱ ሰላሙ የተካበተው ስለተሳካለት ነው በገንዘብ ነው በስራ ነው ተረጋግቻለሁ ሰላም ሰምተኛ አንድ ቀን ይወሰዳል ያዝናል የእግዚአብሔር ሰላም ግን ስለማይወሰድ ራአሜን ነው ወይ በልሳን ስትጸሊ ወልጎናቻለሁ በልሳን ስትጸሊ የእግዚአብሔር ሰላም ይንቀሳቀሳል በሽታ ያለመግባባት ያለመከናወን ያለ መከናወን ይሸፍነዋል የእግዚአብሔር ሰላም የጦር ዕቃ ነው ተነስታችሁ ጸሊ ያላችሁ